ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆየም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናካፍላችኋለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። የትላንትና የኢትዮጵያ ብሔራዊ ቡድንን ጨዋታ በተመለከተ የተለያዩ ሀሳቦች እየተነሱ ይገኛሉ። እነሱን ጉዳዮች በስፋት ወደ እናንተ ለማድረስ እንሞክራለን። ከዛ በተጨማሪ ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአል ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋር ዛለው ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደም ነው ምንጀምረው። በሰራነው ስህተት ጎል ተቆጥሮ ብናል ብሏል። አሰልጣኝ መሳይ ተፈሪ ነው ይህንን ሀሳቡን የሰጠው። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ቡድኑ በትናንትና ምሽቱ የግብፅ ጨዋታ የጥንቃቄ ጉድለት ዋጋ እንዳስከፈለው ነው ከጨዋታው በኋላ የገለጸው። ጎል እንደሚያስቆጥሩ ድረስ እኩል እንግዲህ ተገዳድረናል ያሉት አሰልጣኝ መሳይ ተፈሪም በሰራነው ስህተት ግን ጎሎች ተቆጥሮብናል ሲልም ይናገራል በሁለተኛው አጋማሽ ነገሮችን ለመለወጥ ሞክረናል የሚፈለገውን ያክል ባናደርግም ከመጀመሪያው አጋማሽ ይሻላል ብለዋል መሳይ ተፈሪ አሰልጣኙ አክለው አሁን ላይ ከነበሩን ችግሮች ትምህርት ወስደን ለቀጣዩ የጅቡቲ ጨዋታ በትኩረት እንዘጋጃለን ሲሉም ነው የሚናገሩት ቡድኑ ከጊዜ ወደ ጊዜ ለውጥ እያመጡ ካሉ ብሔራዊ ቡድኖች አንዱ ነው ያሉት አሰልጣኙ በተለያየ መልኩ እየጠናከረ ያለ ነው ሲሉም እንዲሁ ይገልጻሉ። ቀጣዩ ጨዋታን በትኩረትና ጥንቃቄ ተጫውተን የምንፈልገው ውጤት ይዘን ለመውጣት መዘጋጀት አለብን ሲሉ ነው አሰልጣኝ መሳይ ተፈሪ ይህንን የተናገሩት። ይህንን ይበሉ እንጂ በርካቶች ግን በኢትዮጵያ ብሔራዊ ቡድን ላይ ሀሳቦቻቸውን እየሰነዘሩ ይገኛሉ። የኢትዮጵያ ብሔራዊ ቡድን በተለይ ኳሶችን እንግዲህ ለመያዝ ይሞክራል። ነገር ግን ወደ ማጥቃቱ እንግዲህ ወደ ፋይናል ሰርዱ ላይ ኳሶችን ይዞ ለመግባት የሚያደርገው ጥረት ሊሻሻል አልቻለም፣ ለረጅም ዓመታት የሚሉ መረጃዎች ናቸው፣ በተደጋጋሚ እየወጡ የሚገኙት የኢትዮጵያ ብሔራዊ ቡድን እንግዲህ ጎል ለማስቆጠር ጥረቶችን ማድረግ በደንብ እንደሚጠበቅበት እስካሁን ድረስ ያንን ማድረግ እንዳልቻለና በርከት ላሉ ጊዜያቶችም ይህንን ችግር እየተስተዋለ እንደሆነና ለመሻሻልም ሙከራዎች እያደረገ እንዳልሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት የኢትዮጵያ ብሔራዊ ቡድን ጠንካራ መስሎት ታይቷል፣ ያሉት ግን የግብጽ ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ ሆሳም ሀሰን ናቸው። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሀሰን በትናንትና ሌሊቱ ጨዋታ የኢትዮጵያ ብሔራዊ ቡድን ጠንካራ ነበር ብለውታል። የአፍሪካ እግር ኳስ እየተለወጠ ነው ያሉት አሰልጣኝ ሆሳም ሀሰን ብሔራዊ ቡድኖች እያደጉ እንደሚገኙ ነው በአስተታቸው የተናገሩት። አሰልጣኙ እንግዲህ ያክለውም በትናንትና ምሽቱ ጨዋታ የኢትዮጵያ ብሔራዊ ቡድን ጠንካራ መስሎ ታይቷል ያሉ ሲሆን ቡድናችን ከአንድ በላይ እድሎችን አባክኗል ሲልም ነው የተናገሩት። ሁሉንም ጨዋታዎች የምንጫወተው ለማሸነፍ ነው። ዋናው ነገር ሶስት ነጥቡን ማሳካታችንና በምድቡ የበላይ መሆናችን ነው ብለዋል ሆሳም ሀሰን። ተጫዋቾቹ ጨዋታቸውን ለማሸነፍ ላደረጉት ትልቅ ጥረትም አመሰግናለሁ ሲሉም አስተያየታቸውን ሰጥተዋል አሰልጣኙ። ከትናንትናው ጨዋታ ጋር ግን በተያዘ እንግዲህ የግብጽ ብሔራዊ ቡድን ማሸነፉን ተከትሎ የምድቡን መሪነት አሁንም ማጠናክሮ ቀጥሏል። የኢትዮጵያ ብሔራዊ ቡድን አሁንም በምድቡ እንግዲህ ጅቡቲ ብቻ በልጦ አምስተኛ ደረጃ ላይ የተቀመጠ ብሔራዊ ቡድን ያደርገባል። የኢትዮጵያ ብሔራዊ ቡድን በቀጣይ ከጅቡቲ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ሶስት ነጥቦችን ሰብስቦ አምስተኛ ደረጃ ላይ ነው የተቀመጠው። ሶስት ጨዋታዎችን በአቻ ውጤት ነው ያጠናቀቀው። ምንም አይነት ጨዋታ ነው በዚህ ቶርናመንት ላይ ወይም ደግሞ በዓለም ዋንጫ የማጣሪያው ጨዋታ ላይ ምንም አይነት ጨዋታን ማሸነፍ አልቻለም። ሶስት ጨዋታዎችን ግን በአቻው ውጤት በመውጣቱ ምክንያት እንግዲህ አቻዎችን አግኝቶ ሶስት ነጥቦችን ሰብስቦ ሶስተኛ አምስተኛ ደረጃ ላይ የተቀመጠ ብሔራዊ ቡድን ሆኗል። ከጨዋታው ጋር በተያያዘ እንግዲህ አስቻለው ታመነ የተለያዩ ሀሳቦች እየተነሱበት ይገኛል። እሱም ግን ምላሹን እየሰጠ ይገኛል። አስቻለው ታመነ የእኔን ፎቶ ኤዲት አድርገው እኔን ለማሸማቀቅ ረጅም ርቀት የተጓዙ ሰዎች አሳዝነውኛል፣ እንደዚህ አይነት ጥበብ ያላቸው ሰዎች ለጥሩ ነገር ተጠቀሙበት ሲል ነው እንግዲህ ከዛሬ ጠዋት ከነበረው የስፖርት ዞን የሬዲዮ ፕሮግራም ጋር በነበረው ቆይታ ላይ ሀሳቡን እንዲሁ የሰጠው በርከት ያሉ እንግዲህ ሀሳቦች እየተነሱ ይገኛሉ። ከኢትዮጵያ ብሔራዊ ቡድን የትላንትና ጨዋታ ጋር በተያዘ ሌላኛው ከሀገር ውስጥ የምናነሳው ጉዳይ በስምንት መቶ ሜትር የሴቶች ውድድር አትሌት ጽጌ ድጉማና አትሌት ንግሥት ጌታቸው ወደ ፍጻሜ ማለፋቸውን አረጋግጠ ባለ በቻይና ናይንጂንግ እየተካሄደ ባለው ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች ስምንት መቶ ሜትር የግማሽ ፍጻሜ ውድድር ተካሂዷል። በ800 ሜትር ግማሽ ፍጻሜ ውድድር በምድብ አንድ ላይ አትሌት ጽጌ ድጉማ በሁለት ደቂቃ ከ0358 ከ በመግባት አንደኛ ደረጃ አትሌት ንግሥት ጌታቸው ደግሞ በሁለት ደቂቃ 0401 በመግባት ሁለተኛ ደረጃን በመያዝ ወደ ፍጻሜው ማለፋቸውን አረጋግጠዋል። በምድብ ሁለት ላይ የተወዳደረችው አትሌት ሀብታም አለሙ በሁለት ከ0544 በመግባት ስድስተኛ ደረጃን ይዛ ስታጠናቅቅ ወደ ፍጻሜ ለማለፍ ያደረገችው ጥረት ሳይሳካ መቅረቱን ነው የተመለከት ነው መረጃ የሚያሳየው። ትላንትና የተደረጉ ጨዋታዎች ያሉ በዓለም ዋንጫ ማጣሪያ ጨዋታዎች በአውሮፓም ተደርገዋል። ከነዚህ መካከል ትላንትና የእንግሊዝ ብሔራዊ ቡድን ያሸነፈበት ጨዋታ አንደኛው እንደነበር እናስታውሳለን። በጨዋታው ላይ ማይልስ ሉዊስ ስኬሊ ጎል ማስቆጠሩን እናስታውሳለን እና ቶማስ ቱኸል ይህንን አስመልክተው ሀሳባቸውን ሰጥተዋል። ማይልስ ሎዊስ ስኬሊ የበለጠ እንድንወደው አድርጎናል ናል ብሏል። ቶማስ ቱሄል የሶስት ዋና ብስት ዋና አሰልጣኝ ቶማስ ቱሄል በልዊስ ስኬሊ ብቃት መደሰታቸውን ከትላንትና ምሽቱ ጨዋታ በኋላም ገልጸዋል። እንግሊዝ እንግዲህ ትላንትና ምሽት በዌምብሌይ ከአልቤኒያ ተጫውታ በሃሪኬን ና በልዊስ ስኬሊ ግብ 2 ለ0 አሸንፋለች። የ18 ዓመቱ ሎዊስ ስኬሊ ለእንግሊዝ በመጀመሪያው ጨዋታ ግብ ያስቆጠረ በእድሜ ትንሹ ተጫዋች በመሆኑም አዲስ ታሪክን ጽፏል። የአርሰናል ተጫዋች ነው። ማይልስ ልዊስ ሌዊስ ስኬሊ የጨዋታው ኮከብ በመባል መመረጥ ችሏል። ከጨዋታው በኋላ ስለ ሌዊስ ስኬሊ የተጠየቁት አሰልጣኝ ቶማስ ቱሄል ስለሱ ሲናገሩም እሱ የበለጠ እንድንወደው አድርጎናል ሲሉን የገለጹት፣ ጨዋታውን አሸንፈናል፣ ነገር ግን ቡድኑ ሲያሳይ የነበረው አቋም ቀጣይነት ያለው አልነበረም፣ መሻሻል አለብን ብለዋል ቶማስ ቱሄል። እንግሊዝ በጨዋታው በመጀመሪያው አጋማሽ 437 ቅብብሎችን ሲያደርጉ በቡድኑ ታሪክ በ45 ደቂቃ የተመዘገበ ትልቅ ቁጥርም እንደሆነ ነው እየተገለጸ የሚገኘው። ሌላኛው ትናንትና እንግዲህ የነበረው ጨዋታ ደግሞ ሌሊት ላይ የተደረገው አርጀንቲናና ዩራጓይ ያደረጉት የኮሜቦል የዓለም ዋንጫ የማጣሪያ ጨዋታ ትላንትና እንዲሁ ተደርጎ ነበር። እንግዲህ ከዚህ ጨዋታ ጋር በተያያዘም እንግዲህ የአርጀንቲናዊው የሊዮን ተጫዋች የሆነው ቲያጎ አልሜይዳ እጅግ አስደናቂ ጎልን ትላንትና ከፔናልቲ ቦክስ ውጪ ማስቆጠር ችሏል እና እጅግ አስደናቂ ተጫዋች መሆኑን አሳይቷል። ለምን እንደተጠራው ለማሳየት ጓጉቼ ነበር ሲል ነው ቲያጎ አልሜይዳ የተናገረው። ትንሽ ፈርቼ ነበር፣ እናም ደግሞ ለመጫወትና ለመጠራቴ ምክንያት ለማሳየት በጣም ጓጉቼ ነበር። ጨዋታው በጣም ከባድ ነበር፣ ነገር ግን ነገሮችን በጥሩ ሁኔታ ሰርተናል እናም ድል አድርገናል ሲል ነው የሊዮኑ ተጫዋች የሆነው አርጀንቲናዊው ቲጎ አልሜዳ የተናገረው። ሌላኛው የአስተን ቪላው ግብ ጠባቂ የሆነው ማርቲኔስ ከአርጀንቲና ብሔራዊ ቡድን ጋር እንግዲህ 50 ጨዋታዎችን ሲያደርግ 35 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል ወይም ክሊንሺት አስመዝግበዋል። ኤሚሊያኖ ማርቲኔስ ለሪት ሀገሩ እንግዲህ አርጀንቲና ዩራጓይን በዓለም ዋንጫ የማጣራ ጨዋታ አንድ ለዜሮ ስታሸነፍ የበኩሉን ሚና ሁለት ድንቅ ኳሶችን በማዳንም መወጣት መቻሉን ነው የተመለከተው እጅግ ድንቅ ጊዜንም እያሳለፈም የሚገኝ ተጫዋች ነው። ዛሬም የሚደረጉ ጨዋታዎች ያሉ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ሞልዶቫ ከኖርዌይ ኢስራኤል ከኢስቶኒያ፣ ለችስተንስታይን ከኖርዝ ሜሴዶኒያ እንዲሁም ደግሞ ዌልስ ከካዛኪስታን፣ ሞንቴኔግሮ ከጂብራልታር፣ ቼክ ሪፐብሊክ ከፋሮ አይስላንድ ጋር በአውሮፓ የሚጫወቱ ይሆናሉ። ሌላኛው ደግሞ የሚደረገው በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። ቶጎ ከሞሪታኒያ፣ ሱዳን ከሴኔጋል ጋር ጨዋታቸውን ያደርጋሉ። ሌሎች የሚደረጉ መርሃ ግብሮችም አሉ እንግዲህ በተለያዩ የዓለም እንግዲህ ክፍሎች የሚደረጉ የተለያዩ ጨዋታዎች እንዲሁ የሚኖሩ ይሆናሉ። እንግዲህ እነሱን ጨዋታዎች ደግሞ እንዲሁ ምን ጠቁማችሁ ነው የሚሆነው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ እና ማንቸስተር ዩናይትድ የክሪስታል ፓላሱን አደም ዋርተን ለማስፈረም ፉክክር ውስጥ ሊገቡ እንደሚችሉ ነው ቲም ቶክ የተባለው የመረጃ ምንጭ እየገለጸ የሚገኘው ሁለቱ ቡድኖች እንግዲህ ይህንን ተጫዋች በመሃል ሜዳቸው ላይ ለመጨመር ና እንግዲህ በቀጣይ ውድድር አመትን ፉክክር ውስጥ ሊገቡ እንደሚችሉ ቲም ቶክ የተባለው የመረጃ ምንጭ ዘግቧል። ሮይኪን ይናገራል። በአሁኑ ጊዜ ከፊል ፎደን ምንም ነገር አልጠብቅም ሲል ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይኪን ከትላንትናው የእንግሊዝና አልቤኒያ ጨዋታ ፊል ፎደን ፎደን ባሳየው አቋም ደስተኛ ለመሆኑን ተናግሯል። ፎደንና ራሽፎርድ በጨዋታው ምንም ተጽዕኖ አላደረጉም ሲል የተደመጠው ሮይኪን ከአልቤኒያ አይነት ደካማ ቡድን ጋር ተጫውተው ጨዋታውን ተቆጣጥረው ያለ ግብ ያለ አንዳይ ተጽዕኖ መውጣት ድክመት ነው ሲልም ገልጾታል። ፎደን በራስ የመተማመን ነገሩ ቀንሶበታል። በአሁኑ ሰዓት ለእንግሊዝም ለማንቸስተር ሲቲም ጥሩ እየተጫወተ አይደለም ሲል ነው ሮይኪን የሚናገረው። ሮይኪን አክለውም ብዙውን ጊዜ ፎደን ሜዳ ላይ ካለ እና ጥሩ የሚጫወት ከሆነ የሆነ ነገር እንደሚፈጠር ትጠብቃለ፣ ነገር ግን በትናንትናው ጨዋታ ምንም ነገር አላደረገም ሲል ነው የወቀሰው። አቋሙን ካላሻሻለ የት እንደሚጫወት መጨነቂያ የለበትም፣ ምክንያቱም አይጫወትም ሲል ነው አይርላንዳዊው የተደመጠው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ዴክላን ዋይስ ከጨዋታው በኋላም ስለ ሉዊስ ስኬሊ ተናግሯል። እሱ ምንም አይፈራም፣ ደፋር ነው በጣም እድሜው ገና አስራ ስምንት አመቱ ነው። እኔ ከጎኑ ነኝ፣ በማገዘው ነገር ሁሌም ለረዳው ዝግጁ ነኝ። እንደዚህ እንደሚጫወት እርግጠኛ ነበር ኩኝ፣ በልምምድ ሰዓት እየተመለከትኩት ነበር። ለሀገሩ ለክለቡም ተመሳሳይነት ነገሮችን ነው የሚያደርገው ሲል ነው ዴክላን ዋይስ ስለ ማይልስ ሉዊስ አስኬሊ እንዲሁ የተናገረው። ሪያል ማድሪድ የማርቲን ዙቤመንዲን ዝውውር ከአርሰናል ለመጥለፍ እንቅስቃሴ መጀመራቸውን ዲያርዮ አስ እየዘገበ ይገኛል። አርሰናሎች ከዚህ ተጫዋች ዝውውር ጋር በተያያዘም ጥሩ ጉዞ ላይ እንደሚገኙ ይታወቃል። ነገር ግን ሪያል ማድሪድም እዚህ ዝውውር ላይ እጁን ሊያስገባ እንደሚችል ነው አሁን ላይ መረጃዎች እየወጡ የሚገኙት። አርሰናልና ሊቨርፑል አሌክዛንደር ኢሳክን ለማስፈረም ከወዲሁ ግፊት እያደረጉ እንደሆነ ደግሞ ፋብሪዚዮ ሮማኖ መረጃውን አጋርቷል። ማንቸስተር ዩናይትድን ደግሞ እንመልከት። የአይደን ሄቨን ጉዳት እንደተጠበቀው የከፋ አይደለም። በሌስተር ሲቲው ጨዋታ ጉዳት ያጋጠመው አይደን ሄቨን ከተጠበቀው ጊዜ ቀደም ብሎ ወደ ልምምድ የመመለስ እድሉ ሰፍቷል። እንደ ዘገባዎች ከሆነ ከኢንተርናሽናል ብሬኩ መልስም ወደ ቡድን ልምምድ ሊመለስ ይችላል። የማንቸስተር ኢቨኒንግ ኒውሱ ጋዜጠኛ ታይለር ማርሻል ነው ይህንን መረጃ ያጋራው። ጊዜያት በሄዱ ቁጥር ይበልጥ እያሸበረቀ የመጣው የመሀል ሜዳ ተጫዋች ብሩኖ ሚጌል ፈርናንዴስ የፕሪምየር ሊጉን የተለያዩ ክብረ ወሰኖችን በመጋራትና በመሰባበር ላይም እንደሚገኝ መረጃዎች ያሳያሉ። በዚህም ብሩኖ ፈርናንዴስ በፕሪምየር ሊጉ ከስልሳ በላይ ግቦችን ካስቆጠሩ ተጫዋቾች ሁሉ በየጨዋታው ግቦችን በማስቆጠር ያለው ሬትም ከፍተኛ ነው ተብሏል። እንግዲህ ብሩኖ በየጨዋታው ግቦችን በማስቆጠር ሬት በአማካይ ሲሰላ ምርጥ የሚባል ሬት ሲሆን ይህም 0.33 ነው። ከእርሱ በተመሳሳይ የማልሜዳ ተጫዋች ሆኖ የፕሪምየር ሊጉ ከፍተኛ ግባግቢ የሆነው ፍራንክ ላምፓርድ በአማካይ ያለው ሬት ከብሩኖ እኩል 0.33 እንደሆነ ቁጥሮች ያሳያሉ። ሁለተኛው የማንቸስተር ዩናይትድ ግብ ጠባቂ ወደ ልምምድ ተመልሷል። አልታይ ባይንደር በትናንትናው ዕለት እንግዲህ የሜዳ ላይ ወይም የሳር ላይ ልምምድ ሲያደርግ ታይቷል። ባለፉት ጥቂት ሳምንታት በርካታ የጥንካሬና የአካል ብቃት እንቅስቃሴዎችን ሲያደርግ የነበረ ሲሆን የአካል ብቃቱ እጅግ በጣም ከመጨመሩ በላይ በቀጣይ ላሉባቸው የዩሮፓ ሊግና የፕሪሚየር ሊግ መርሃ ግብሮችም ዝግጁ እንደሚሆን ነው የሚጠበቀው። የተለያዩ ክለቦች በራስመስ ሆይላንድ ዙሪያ እያንዣበቡ ይገኛሉ። በዚህ ውድድር ዘመን ከማንቸስተር ዩናይትድ ጋር ጥሩ ጊዜን እያሳለፈ በማይገኘው ራስ መስ ሆይላንድ ላይ በርካታ ክለቦች አይናቸውን ጥለዋል። አያሌ ክለቦችም ራስ መስ ሆይላንድ ዙሪያም እንግዲህ ከማንቸስተር ዩናይትድ ጋር ንግግር የጀመረው ሲሆን ተጫዋቹም ከማንቸስተር ዩናይትድ መልቀቅ ይፈልግ እንደሆነና በተጫዋቹ ላይ የተለጠፈበትንም የዝውውር ዋጋ ማወቅ ይፈልጋሉ። ከበርካታ ክለቦች ፍላጎት ከመኖሩ አንጻር ተጫዋቹ እንግዲህ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ እድሉ ሰፊ እንደሆነ ፋብሪሲዮ ሮማኖ መረጃውን አጋርቷል። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ጁድ ቤሊንግሀም ላንተ ያቀበለው ኳስ እንዴት ነው ተብሎ የአርሰናሉ ተጫዋች ማይልስ ሉዊስ ስኬሊ ትናንትና ስላስቆጠረው ጎል ተጠይቆ ነበር። እንዴት ያለ ኳስ ነው! ጁድ ቤሊንግሀም በጣም ድንቅ ተጫዋች ነው። ከሱም ድንቅ ኳስ ነበር የደረሰኝ። ስራዬ ኳስና መረብን ማገናኘት ብቻ ነበር። ሁሉንም ነገር ጣጣውን ጨርሶ የሰጠኝ ጁድ ቤሊንግሀም ነው ሲል ሐሳቡን ሰጥቷል። የቀድሞ የሪያል ማድሪድ ተጫዋች የነበረው ካሪም ቤንዜማ ከእግር ኳስ ዓለም ራሱን ካገለለ በኋላ በሪያል ማድሪድ ቤት ውስጥም በሌላ ሚና ስራ የመስራት ፍላጎት እንዳለው ነው ሬሌቮ የተባለው የመረጃ ምንጭ የገለጸው። ፌዴሪኮ ቫልቬርዴ አርጀንቲና ከዩራጓይ ባደረገችው ጨዋታ ላይ በሰባ ሁለተኛው ደቂቃ በእግሩ ላይ ህመም ምክንያት ተቀይሮ ወጥተዋል። እስካሁን የጉዳቱ ምንነት ባይረጋገጥም የሃምስትሪንግ ጉዳት እንደሆነና ለቻምፒየንስ ሊግም ጨዋታ ላይ እንዳይደርስ ጫና ሊያሳድርበት እንደሚችል ነው የጠቀመው። ፌዴሪኮ ቫልቬርዴ የሰውነት ድካም ስሜቱ አልተወም ተብሏል። ዩራጓዊው ተጫዋች ፌዴሪኮ ቫልቬርዴ በሰውነቱ ላይ ያለው የድካም ስሜት ችግር አሁንም እየጫነውና ና እያስቸገረው እንደሆነ ነው የሚገለጸው። ተጫዋቹ በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ከማንቸስተር ሲቲ ጋር በነበረው ጨዋታ በድካም ስሜቱ ምክንያት ሲሰቃይ እንደነበር ይታወሳል። ከአትሌቲኮ ማድሪድና ከኦሳሱና ጋር በነበረው ጨዋታ ዳግም ፌድሪኮ ቫልቬርደ የጡንቻ ጉዳት በግራግሩ ላይ አስተናግዶ እንደነበር የምናስታውሰው ነው። ሊቨርፑል በክረምቱ 140 ሺህ ፓውንድ የሚከፈለውን አጥቂ ለመሸጥ ለማውረድ እንግዲህ ለመሸጥም እንደሚፈልጉ ተነግሯል። የቀድሞው ማንቸስተር ዩናይትድ ዋና ስካውት መረጃ ከሆነው ሊቨርፑል በክረምቱ የዝውውር መስኮት አንድ ተጫዋች በመልቀቅ ሊፈልግ እንደሚችል ተነግሯል። እንግዲህ ሊቨርፑል የፊት መስመር ከዚህ ውድድር ዘመን ማብቂያ በኋላም በአዲስ መልክ ሊዋቀር ይችላል። የሙሐመድ ሳላህ ኮንትራት ሁኔታ መፍትሄ ላያገኝ ይችላል። ዳርዊን ኑኔዝ መውጣቱ እርግጥ ነው። ጆታ በክረምቱ ሊቨርፑል ሊለቅ እንደሚችል ተጠቁመዋል። የቀድሞው ማንቸስተር ዩናይትድ ስካውት እንዲህ ብለዋል ሊቨርፑል ቡድናቸውን እየተመለከቱና ማሻሻል የሚችሏቸውን ቦታዎች እየገመገሙ ነው። በቅርብ ሳምንታት ውስጥ ማን ማን እንደሚለቅ እንሰማለን። ከሊቨርፑል ቡድን ጥንካሬያቸው አንዱ አምስት ወይም ስድስት የፊት አጥቂዎችን መያዛቸው ነው። ከነዚህ ውስጥ ሶስቱ በማንኛውም ቀን ቋሚ ሆነው ሊጀምሩ ይችላሉ። ነገር ግን ዲያጎ ጆታ አሰልጣኙ አርነስሎት ለተጫዋቹ በሚሰጡት ነገር የተደሰተ አይመስለኝም። ለጆታ በሊቨርፑል የተለየ ተስፋ አስቆራጭ እየሆነበት መጥቷል ይላል። ለሱ ጥሩ ክፍያን ማግኘት ከቻሉ እሱን ለመተካት ሌላ ተጫዋች ሊያመጡ ያስባሉ። በክረምቱ በጆታ ጉዳይ አዲስ ነገር ይኖራል። አርነስሎት በሊቨርፑል አዲስ ነገር ለማምጣትም የማጥቃት አማራጮቹን ማደስ ይፈልጋል። የዦታ ሽያጭ ምናልባትም በዚህ ክረምት ቡድኑን ለማሻሻል ይጠቅማል። ስለዚህም ደግሞ ሊቨርፑሎች መሸጥ እንደ ጥሩ አማራጭ ያዩታል። ዦታ በክረምቱ በቀያዮች ቤትም አዲስ አጥቂዎች ስለሚመጡ እሱም ለመልቀቅ ሊዘጋጅ እንደሚችል ነው የሚነገረው። ጆታ አስቸጋሪ ሁኔታ ውስጥ እያለፈ ነው። እናም ከሁለት ወራት በፊት በኖቲንግሃም ፎረስት ላይ ጎል ካስቆጠረ በኋላ ባለፉት አስር ጨዋታዎች ጎል ማስቆጠር ተስኖታል። ጆታ በሊቨርፑል ካሳለፋቸው አምስት ዓመታት አንዱ ከባድ ጊዜ ላይ እያለ ይመስላል። በእርግጠኝነትም ከአመቱ መባቻ ጀምሮ ጥሩ አልነበረም። ምናልባትም በመርሲሳይድ ቆይታው ያሳለፈው የጉዳት ብዛትም በጥቂቱም ቢሆን የተጫዋቹን አቅም ገድቦታል። ሆኖም ሊቨርፑሎች ተተኪዎችን እንደሚያመጡ በማወቁ ሊለቅም ቅርብ እንደሆነ ነው የሚገለጸው። ቨርጅል ቫን ዳይክ በፓሪስ ሰን ዠርሜን አስተዳዳሪዎች መካከል ምንም አይነት ግንኙነት የለም ተብለዋል። የፓሪስ ሰን ዠርሜን የፕረስና የሚዲያ ግንኙነት ዳይሬክተር ፓስካል ፌሬ የሊቨርፑሉ ካፕቴን ቨርጅል ቫን ዳይክ ወደ ፓሪሱ ክለብ መቀላቀል የተናፈሰው ወሬም እውነት አይደለም ብለዋል። ወሬው የተናፈሰው ሆላንዳዊው ከፓሪስ ሰን ዠርሜን አስተዳዳሪ ናስር አልካላይፊና ከስፖርት ዳይሬክተሩ ሉዊስ ካምፖስ ጋር ሲነጋገር ከታየ በኋላ ነው። የክስተቱ ቪዲዮ በተለያዩ የማህበራዊ ሚዲያ መድረኮችም ተሰራጭቷል። ይህም እንግዲህ ስለ ሆላንዳዊው ተከላካይ የወደፊት እጣፈንታም ግምቶችን አቀጣጥሏል። አንዳንድ ሪፖርቶች ቨርጅል ቫንዳይክ ወደ ሊግ አንድ ግዙፍ ክለብም ከፕሬዚደንቱ ናስራል ካላይፊ ጋር እየተወያየ ነበረ ብለው ነበር። ሆኖም ግን ፓስካል ፌሬ በተጫዋቹና በፓሪሰን ጀርሜን ክለብ ባለስልጣናት መካከል የተደረገው ውይይት ድንገተኛ እንደሆነና ምንም አይነት የተለየ ነገር እንዳልነበር በመግለጽ ሁሉንም ግምቶች አስቁሟል። ይህ ቪዲዮ በማህበራዊ ሚዲያ ላይ ትልቅ ውዝግብ ያስነሳበት ምክንያት አልገባኝም። በክለቡ ፕሬዝዳንት በቫን ዳይክ እና በስፖርት ዳይሬክተሩ መካከልም የነበረው ውይይት ፍጹም ተፈጥሯዊና ድንገተኛ ነበር። ፕሬዝዳንታችን ተጫዋቹን ለማስፈረም ምንም አይነት ድርድር አላደረጉም። እናም በዚህ ዙሪያ የሚወራው ሁሉ ውሸት ነው። ውይይቱ ከወዳጅነት ነበር፣ እናም የክለቡ ፕሬዝደንት ለቫን ዳይክም ከፍተኛ ክብር አላቸው ሲለምን የገለጸው የፓሪስ አለቆች በክረምቱ ተከላካይ ለማምጣት ይሰራሉ። ነገር ግን በቫንዳይክ ጉዳይ ያደረጉት እንቅስቃሴ እንደሌለም አረጋግጥላችኋለሁ እንደ ቫንዳይክ ያለ ትልቅ ተከላካይን በነፃ ማግኘት ለሁሉም ክለብ ጥሩ ቢሆንም፣ በፓሪስ የተከላካይ ዝርዝር ውስጥ ግን እስካሁን የለም በማለት ካለፈው ሳምንት ጀምሮ የነበሩት መላምቶችን አስቀርቷል። ቨርጂል ቫንዳይክ ኮንትራት ማራዘሚያውን ባለመፈረሙ ከቀዮቹ ጋር ያለው ውልም በሁለት ሺህ ሀያ አራት ሀያ አምስት ዘመቻ መጨረሻ ላይ ያበቃል። የሞሐመድ ሳላህ እና የትሬንት አሌክዛንደር አርኖልድ ኮንትራቶችን በዚህ ክረምት ያበቃሉ ተብሎ ነው የሚጠበቀው። ኒውካስል ዩናይትድ ሪያል ማድሪድ እና ባርሴሎናን በማሸነፍ ታዳጊውን ሊያስፈርም ነው። በስፔን እግር ኳስ ውስጥ እየታዩ ካሉ ባለተሰጦዎች መካከል አንቶኒዮ ኮርዴሮ አንደኛው ነው። ተጫዋቹ በማላጋ ባለፉት ሁለት የውድድር ዘመናት እያደገ የመጣ ትልቅ ባለተሰጦ መሆኑን በሚገባ ያውቃሉ። በአስራዎቹ እድሜ ውስጥ የሚገኘው የክንፍ ተጫዋቹ በስፔን ውስጥም ካሉት ሁለት ትልልቅ ክለቦች ተገናኝቷል። ነገር ግን ቀጣዩ መዳረሻው የፕሪሚየር ሊግ ይሆናል። የ18 ዓመቱ የክንፍ ተጫዋችም በክረምት ኮንትራቱ ያልቃል። እናም ደግሞ ማላጋም የተጫዋቹን ኮንትራት አዲስ ለማደስም ሙከራዎችን ቢያደርግም ወኪሉ ግን ፒኒ ዛሃቪ ወደ ሌላ ክለብ እንዲሄድ ትልቅ እንግዲህ ኮንትራት ሊያስፈርመው እየተዘጋጀም ይመስላል ነው የተባለው። ባርሴሎናና ሪያል ማድሪድ ባለፉት አስራ ሁለት ወራት ፊርማውን ለማግኘት ሲሞክሩ ቆይተዋል። ነገር ግን ሁለቱም ተጫዋቹን የማግኘት እድላቸው አሁን ላይ ጠባብ እንደሆነ ነው የሚገለጸው። ሁለቱም ቡድኖች ባለፈው ዓመት ነሐሴ ላይ ለኮርዴሮ ጥያቄ አቅርበው ነበር። ነገር ግን በማላጋ ውድቅ ተደርጎባቸዋል። ኒውካስል ዩናይትድ ሁለቱን የክላሲኮ ኃያላን ቡድኖችን በመቅደም ኮርዴሮንም ለማስፈረም ተወዳጆች እንደሆኑ በእንግሊዝ የወጡ ዘገባዎች ያሳያሉ። የተጫዋቹ ቀጣይ መዳረሻ ሴንት ጀምሰስ ፓርክ መሆኑ የሚያረጋግጠው ሌላኛው የስፔኑ ጋዜጣ ማርካም አንደኛው ነው። ባርሴሎና ትልቅ ኮንትራት ይዞ ካልተመለሰ በቀር ኮርዴሮ ከኒውካስል ዩናይትድ ጋር ስምምነት እንደሚፈራረም ተረጋግጧል። አርሰናሎችም ከኮርዴሮ ጋር ተገናኝተዋል። ነገር ግን ከዝውውር ውጭ የሆኑ ይመስላሉ። ታዳጊው ኮኮ በዚ ውድድር ዘመን አምስት ጎሎችን አስቆጥሮ በጨዋታዎች ስድስት አሲስቶችንም ማድረግ የቻለ እንዲሁ ተጫዋች ነው። ኒውካስል ዩናይትድ ኮርዴሮ ለማስፈረም ማክ ፓይሶቹ የተሻለ የፋይናንሽል ፓኬጅ ያቀረቡለት ሲሆን ተጫዋቹ በክረምቱ ወደ መጀመሪያው ቡድን የሚገባ ይሆናል። ነገር ግን ኮርዴሮ ማድሪድ ወይም ባርሴሎናን መርጦ ቢሆን ከዋናው ቡድን በፊት ወደ ወጣት ቡድን የሚገባበት እድሉ ከፍ ያለ እንደሆነ ነው ዘገባዎች እያሳዩ እንዲሁ የሚገኙት ዳንኤል ሌቪ ከመጋረጃ ጀርባ ነገሮችን ለማስተካከል የቀድሞው የቶትናም ዋና ሰውን ሊመልሰው እንደሚችል እየተገለጸ እንዲሁ እንደሚገኝ ነው። ዘገባዎች እያሳዩ የሚገኙ ቶትናም ሆት ስፐርስ በቅርቡ የቀድሞ ማኔጂንግ ዳይሬክተር ፋቢዮ ፓረቲችን ሊቀበል ይችላል። የክለቡ የውስጥ አዋቂዎች ጣሊያናዊው ዓለም አቀፍ እገዳው ከተነሳለት በኋላም ክለቡን ሊቀላቀል እንደሚችል ተጠቁመዋል። በጁን 2021 መጀመሪያ ስፐርስን የተቀላቀለው ፓረቲች እንደ ዲያን ኩሊሴቭስኪ፣ ሮድሪጎ ቤንታንኮር፣ ክሪስቲያን ሮሜሮ ያለው ቁልፍ ፈራሚዎችን በመጨረሻ ቡድኑን በማስተካከል ትልቅ ሚና ተጫውቷል። እነዚህ ፈራሚዎች የቶተናም ቡድንን በማጠናከር የሰሜን ለንደን ከፍተኛ ተቀባይነት ያለው ሰውም አድርጎታል። ፓራቲች ከተጫዋቾች ምልመላ ባሻገር አንቶኒዮ ኮንቴን አሰልጣኝ አድርጎ ለመሾሙም ዋናው ሰው ነበር። የኮንቴ ስልጠና ዘመን ውጣ ውረዶች ቢኖሩትም ጣሊያናዊው በክለቡ የእግር ኳስ አቅጣጫ ላይ ያሳደረው ተጽዕኖ የማይካድ ነበር። ነገር ግን በኤፕሪል 2023 ፓራቲች በጣሊያን እንግዲህ በ ፕላስ ቫሌንዜ የፋይናንስ ብልሹ አሰራር ውስጥን በመሳተፉ ለሰላሳ ወራት ከታገደ በኋላ ስራውን ለቋል። ፊፋም ከጊዜ በኋላ አገዳው በዓለም አቀፍ ደረጃ በማራዘም በእግር ኳስ እንቅስቃሴ ውስጥ ሚና እንዳይኖረውም አድርጎት ነበር። ምንም እንኳን ፓራቲች መደበኛ ባልሆነ መልኩ ቢሰናበትም ጣሊያናዊው ከቶትናሃም ጋር መደበኛ ባልሆነ መልኩ ግንኙነት እንደቀጠለ ግምቶች ቀጥለዋል። ፓራቲች ከጥር የዝውውር መስኮት በፊት ከቮልቨስ ጋር በነበረው ጨዋታ ላይ ተገኝቶም ታይቷል። ይህም ቀጣይ ተጽዕኖ ላይ የሚናፈሰው ወሬ የበለጠ እንዲባባስም አድርጎት ነበር። የክለቡ የውስጥ አዋቂ ፋቢዮ ፓራቲች ወደ ቶትናም እንዲመለስ ምክር ሰጥቷል። የሮዝ ባለቤት የሆኑት ጆን ዌንሃም አሁን ላይ ፓራቲች እንዲመለስ ጥያቄዎችን አጠናክረው ፓራቲች ከጀርባ ሆኖ ክለቡን ማገዙን እንደቀጠለ ነው። ባለፉት ሁለት የውድድር ዘመናት ለቶትንሃም ሆትስፐርስ በቴክኒካል ጉዳዮች እንዳልሰራ አውቃለሁ። ነገር ግን በእውነቱ ስራውን አልተውም፣ እናም እገዳ ቢኖርበትም ክለቡን መርዳቱን ቀጥሏል። ስለዚህ እገዳው ከተነሳለት በኋላ በቀጥታ ወደ ቶትንሃም ሲመለስ ማየት እፈልጋለሁ ነው ያለው። ቶትንሃም ደካማ የውድድር ዘመንን ማሳለፉን ተከትሎ ወሳኝውን የክረምት የዝውውር መስኮት ይጠበቀባል። ፓራቲች መመለስ ትልቅ መሻሻል ሊሰጠው ይችላል። ክለቡ ለዩሮፓ ሊግ ስኬት አሁንም ፉክክር ውስጥ እንዳለ ቢቆይም በፕሪምየር ሊጉ ላይ ግን ወጥነት ያለው አለመሆኑን ተከትሎ ለውጥ እንደሚያስፈልገው አሳይቷል። የፓራቲች የተጫዋቾች ቅጥር ላይ ያለው እውቀትና ከፍተኛ ጥራትም ያላቸው ፊርማዎች የማረጋገጥ ችሎታው የቶትናም ሆትስፐርስ የወደፊት ሁኔታን ለመቅረጽም ቁልፍ ሀብት ሊሆን እንደሚችል ነው የሚታመነው። ባርሴሎና በመርህ ደረጃ ከተከላካዩ ጋር በአዲስ ኮንትራክት ጉዳይ ስምምነት ላይ ደርሷል። ባርሴሎና በሚቀጥሉት ወራት የበርካታ ቁልፍ ተጫዋቾቻቸውን ኮንትራክት ለመዝጋትም እየጣሩ ባለበት በዚህ ሰዓት የኮንትራክት ማደሱ ሊቀጥል ነው። ቀጣዩ የኮንትራክት እድሳት ባለቤት ሁሊያስ ኩንዴ ሊሆን ይችላል። ተጫዋቹ በመርህ ደረጃ በክለቡ ለረጅም ጊዜ ለመቀጠልም ከስምምነት ላይ ደርሷል ተብሏል። ብሉግራናዎቹ በ2026 የተጫዋቹን ኮንትራክት የሚጠናቀቀውን ፍራንኪ ዲዮንግን ኮንትራክት ለማስፈረም የቀራቸው ተጫዋች ነው። እንዲሁም ደግሞ በዚህ ክረምት የወደፊት እጣ ፈንታው በአየር ላይ ያሉ በርካታ ተጫዋቾችም በካምፕ ነው አሉ። ከነዚህ መካከል ኤሪክ ጋርሲያ፣ ኢኒያኪ ፔና፣ አንድሪያስ ክሪስቲንሰን እና ፓብሎ ቶሬ ቀጣይ ዓመት እዚህ መቆየታቸው እርግጥ አይደለም። ሆኖም ግን የእግር ኳስ ዳይሬክተሩ ዴኮ በ2027 ኮንትራታቸው ከሚያበቁ ተጫዋቾች አስቀድመው መፍትሄ መፈለግ የጀመሩ ሲሆን ራፊኛና ላሚን ያማል እንዲሁ ደግሞ አዲስ ኮንትራት ለመፈረመም የተዘጋጁ ናቸው። ሁሊያስ ኮንዴ እስከ 2030 ድረስም ለመቆየት የተስማማ ይመስላል። ፈረንሳዊው ተከላካይ እስከ 2027 የሚያቆየው ኮንትራት ያለው ሲሆን ስምምነቱ ላይ ተጨማሪ ሶስት ዓመት ማከል በአነስተኛ የደሞዝ ጭማሪም በብሉ ግራናዎቹ ቤት ለቀጣይ አምስት ዓመታትም ለመቆየት ተዘጋጅቷል። አሁን በቀኝ መስመር ተከላካይ ሚናው የበለጠ የሚረክ የሚመስለው ሁሊየስ ኩንዴ አዲስ ኮንትራቱ ሲጠናቀቅም 31 ዓመት ይሆነዋል። ኩንዴ በዚህ ዓመት ለሀንስ ፍሊክ ቡድን ወሳኝ ሆኗል። በሻቪ ሄርናንዴስ ስርም በቀኝ የተከላካይ ክፍል ላይ መጫወት የጀመረው ኩንዴ በዚህ ዓመት 43 ጊዜ ተጫውቶ ሶስት ጎል አስቆጥሮ 8 ለጎል የሆኑ ኳሶችን አመቻችቶ በማቀበል ችሏል። 3541 ደቂቃዎችን በመጫወትም በአውሮፓ ብዙ ጥቅም ላይ ከሚውሉ ተጫዋቾች አንዱ አድርጎታል። ባርሴሎና በቅርብ ወራት ውስጥ ለሮናልድ አሮሆ፣ ጄራርድ ማርቲን፣ ፔድሪ፣ ጋቪ አዲስ ኮንትራት ከሰጡ በኋላ ሌሎች ተጫዋቾችንም የወደፊት ሕይወታቸውን ለማስጠበቅ ፍላጎት እንዳላቸው የሚያሳይ ስራን አሁንም እየሰሩ እንደሚገኙ መረጃዎች ያሳያሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ደግመን ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።